ሰላም ጤና ይስጥልን። ውድ የዩቲዩብ ቻናላችን ተከታዮቻችን እንደምን አላችሁ? ዘመዴ ለገሰ እባላለሁ። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽ/ቤት የታክስ ከፋዮች ትምህርት ባለሙያ ነኝ። ዛሬ በጋራ ቆይታ ለማድረግ የወደድኩት በሰንጠረዥ “መ” ገቢዎች ማስከፈያ መጣኔ ላይ በአዋጅ 1395/2017 በተደረገው ማስተካከያ መነሻ በማድረግ በጋራ ቆይታ የምናደርግ ይሆናል። ዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር እንድታደርጉ ከወዲሁ ጋብዛችኋለሁ። እንደሚታወቀው አምስት የገቢ ሰንጠረዦች እንዳሉ ይታወቃል። እነዚያ ሰንጠረዦች ለማየት ያክል ሰንጠረዥ ሀ ከመቀጠር የሚገኝ ገቢ፣ ሰንጠረዥ ለ የቤት ኪራይ ገቢ፣ ሰንጠረዥ አምረሃ የንግድ ስራ ገቢ፣ ሰንጠረዥ መ ወይ ደግሞ ሌሎች ገቢዎች እና አምስተኛው ሰንጠረዥ ሰንጠረዥ ሰ ወይ ደግሞ ከገቢ ግብር ነፃ የሆኑ ገቢዎች ተብሎ አምስት የገቢ ሰንጠረዦች እንዳሉ ያስቀምጣል። ስለዚህ ከአምስቱ ሰንጠረዦች ዛሬ በጋራ ቆይታ እንደምናደርገው መነሻ ላይ ለማንሳት እንደሞከርኩት ከሰንጠረዥ መ ጋር የተያዙ ለውጦች ወይም ደግሞ ማስተካከያዎችን 1395 መነሻ በማድረግ የምናየው ይሆናል ማለት ነው። ይህ ቆይታ ከኛ ጋር አብሮ እንድታደርጉ ከወዲሁ እጋብዛቸዋለሁ። ሰንጠረዥ መ የሚባሉት ገቢዎች ከዲቪደንድ፣ ከካፒታል ዋጋ፣ ከሮያሊቲ፣ ከመዝናኛ፣ ከሌሎች እና ከእድል ሙከራ የሚገኙ ገቢዎች ናቸው ተብሎ ይዘረዘራሉ። ስለዚህ ከዚህ በፊት ስራ ላይ የነበረው አዋጅ እነዚህ ገቢዎች ላይ ከአምስት እስከ ሰላሳ ፐርሰንት በሚደርስ ምጣኔ ግብር እንደሚከፈልበት እንደሚገባ ይደነግራል። ይሁን እንጂ እነዚህ ምጣኔዎች በተለያዩ የዓለም ሀገራት ወይም ደግሞ በተለይ በአካባቢያችን ካሉ ሀገራት ከሲነጻጸር አነስተኛ አንዳንዱ አነስተኛ አንዳንዱ ደግሞ ከፍተኛ ሆኖ ይታያል። ይሄ ደግሞ የውጭ ኢንቨስትመንትን በመሳብ ረገድ ተወዳዳሪ መሆን አያስችለንም። ያንን ስለዚህ ምንድነው በዚሁ በአዋጁ ላይ በ1395 በ2017 ላይ ማስቀመጣኔዎቹ ማስከፈያ መጣኔዎቹ ላይ ማስተካከያ ማድረግ አስፈላጊ እንዲሆኑ በመገኘቱ የማስከፈያ መጣኔው ከ5 እስከ 25 ፐርሰንት እንዲሆን በሚያስችል አይነት ተስተካክሏል ማለት ነው። ከ5 እስከ 25 ፐርሰንት እንዲሆን በሚያስችል ሆኖ የተስተካከለበት አግባብ አለ ማለት ነው። ስለዚህ ሁለት መነሻዎችን በማድረግ ነው ታክሱ ወይ ደግሞ ግብሩ የሚሰበሰቡ አንደኛ በኢትዮጵያ ነዋሪ ያለ ሰው ወይም ደግሞ ድርጅት ግብር በሚከፈልበት ምጣኔ ነው። በኢትዮጵያ ነዋሪ የሆነ ሰው ወይም ደግሞ ድርጅት አዘሪን ካምስ ወይ ደግሞ ሌሎች ገቢዎችን በሚያገኝበት ጊዜ የሚከፍልባቸው የግብር ምጣኔዎች ምን ምን ይመስላሉ የሚለውን በጋራ ለማየት እንሞክራለን። መጀመሪያው ላይ አንደኛው ከመድን አረቦን 15% በሮያሊቲ ጠቅላላ ክፍያ ላይ 10 ከትርፍ ድርሻ 15% ከጠቅላላ ወለድ ላይ 10 በመቶ እንደሚከፍልበት ይደነግጋል። ከሥራ አመራር ክፍያና ከቴክኒክ አገልግሎት ጠቅላላ ክፍያ ላይ 15 በመቶ፣ የመዝናኛ አገልግሎት ሰጪዎች ግብር 15 በመቶና እና የዓለም አቀፍ አየር ትራንስፖርት ድርጅቶች ግብር 3 በመቶ እንደሚከፈልበት ይደነግጋል። ይሄ በኢትዮጵያ ነዋሪ ያልሆነ ሰው ወይም ደግሞ ድርጅት ግብር የሚከፈልበት ምጣኔ ነው። አራተኛው ይሄ አራተኛው ሰንጠረዥ ደግሞ አዘር ኢንካም ሌሎች ገቢዎችን በሚያገኝበት ገቢ የሚቀመጡ ከኢትዮጵያ ነዋሪ ያልሆነ ሰውም ደግሞ ድርጅቶች የሚከፍሉበት ምጣኔ ይሆናል ማለት ነው። ሁለተኛው በኢትዮጵያ ነዋሪ የሆነ ሰው በኢትዮጵያ ነዋሪ ያልሆነ ሰው አዘር ኢንካም ደግሞ ሌሎች ገቢዎችን በሚያገኝበት ጊዜ ግብር የሚከፍልበት ምጣኔዎቹ ማስተካከል የተደረገባቸው ስላለ እነዛን ለማየት እንሞክራለን። አንደኛው በጠቅላላ ሮያሊቲ ላይ ክፍያ 10 በመቶ ነው። ይሄ ሮያሊቲ ግን የተገኘው ከኪነ ጥበብ ወይ ደግሞ ከባህል ስራ ከሆነ 5 በመቶ ታክስ እንደሚከፈልበት ያስቀምጣል። ሌላ በጠቅላላ የትርፍ ድርሻ ገቢ ላይ 15 በመቶ፣ የድል ሙከራ ጨዋታዎች ላይ 25 በመቶ እና የተቀማጭ ገንዘብ ወለድ ግብር 10 በመቶ፣ ሀብትን አልፎ አልፎ ማከራየት የሚገኝ ገቢ ላይ 15 በመቶ እንደሚከፈልበት ያስቀምጣል። ይሄ ሀብትን አልፎ አልፎ በማከራየት የሚባሉት መሬት፣ ቤት፣ የሚንቀሳቀስ ሀብትና ሌሎችን በማከራየት የሚገኝ ገቢ ለማለት እንደሆነ ልታስተውሉት ይገባል። ሌላው በሰንጠረዥ ሀ ለሐሙርሃና በዚህ ሰንጠረዥ ሌሎች አንቀጾች መሰረት የገቢ ግብር የማይከፈልበት ማንኛውም ገቢ ያገኘ ሰው በጠቅላላ ገቢው ላይ 15 በመቶ የገቢ ግብር የመክፈል ግዴታ ይኖርበታል የሚለው ያነሳል። ከዛ በተጨማሪ ድንጋጌዎች ይኖሩታል። ይህ ሰንጠረዥ ድንጋጌዎች ይኖሩታል። ድንጋጌዎች ምንድናቸው የሚለው ለማየት ስንሞክር በዚህ ሰንጠረዥ ወይ ደግሞ ሰንጠረዥ መሰረት የሚጣል ግብር አንደኛ በሌሎች ስር በሌሎች ሰንጠረዦች ስር ግብር ለሚከፈልበት ገቢ ወይም ደግሞ ከገቢ ግብር ነፃ በሆኑ ገቢዎች ላይ ተፈጻሚ አይሆንም። ስለዚህ ድንጋጌዎቹ አንደኛ ለመድገም ያክል በሌሎች ሰንጠረዦች ስር ግብር ለሚከፈልበት ወይም ደግሞ ከገቢ ግብር ነፃ በሆኑ ገቢዎች ላይ ተፈጻሚ እንደማይሆን ይደነግጋል። ሰንጠረዥ በዚህ ሰንጠረዥ መሰረት የሚጣለው ግብር በገቢው ላይ የመጨረሻ ግብር እንደሆነ ልታስተውሉት ይገባል ማለት ነው የመጨረሻው ታክስ ወይም ደግሞ ግብር እንደሆነ ልታስተውሉት ይገባል። ለዛሬ የነበረን ቆይታ በዚሁ ያበቃል። ለጥያቄ አስተያየትና ኮሜንት ካላችሁ በዩቱዩብ ቻናላችን ላይ ገብታችሁ ማስቀመጥ ትችላላችሁ። ያንም መነሻ በማድረግ ለጥያቄዎቻችሁ መልስ የምንሰጣችሁ ይሆናል። ዛሬ የነበረን ቆይታ በዚሁ ያበቃል። አመሰግናለሁ።